በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። አርሰናል ነገ ከዌስትሃም ዩናይትድ ጋር የሚያደርገውን የሊግ መርሃ ግብር ጆን ብሩክስ በመሀል ዳኝነት እንደሚመሩት ይፋ ተደርጓል። ነገ ወሳኝ ጨዋታቸውን ያደርጋሉ። አርሰናሎች ከዌስትሃም ዩናይትድ ጋር ነው ጨዋታቸውን የሚያደርጉት። የተወዳጁ የእንግሊዝ ፕሪምየር ሊግ የሰባተኛው ሳምንት መርሃ ግብሮችም ዛሬ በሚደረገው ጨዋታ ዛሬ በተለይ ምሽት ላይ ቦርንማውዝና እንዲሁ ፉልሃም በሚያደርጉት ጨዋታ ጅማሮን ያደርጋል። ነገ ደግሞ ጨዋታዎቹ ቀጥለው ይደረጉና አርሰናል እንዲሁ ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ቀን 11 ሰዓት ላይ የሚደረግ መርሃ ግብር ነው። ይህንን ጨዋታ ደግሞ ጆን ብሮክስ በመሃል ዳኝነት ይመሩታል። ጆን ብሮክስ የውድድር ዘመኑን የመጀመሪያ ጨዋታቸውን ነው በመሃል ዳኝነት እንደሚመሩ ይፋ የተደረገው። ጨዋታውን በቫር ዳኝነት ደግሞ ማይክል ኦሊቨር እንደሚመሩት ነው ይፋ የተደረገው ማይክል ኦሊቨር በተለይ ባለፈው ዓመት በወልቭስ ጨዋታ ልዊስ ስኬሊን በቀይ ካርድ ካስወጡ በኋላ ለመጀመሪያ ጊዜ የአርሰናልን ጨዋታ ከዛ በኋላ የሚመሩበት መርሃ ግብር ይሆናል ተብሎ ነው የሚጠበቀው። በርግጥ በቫርዳኝነት ነው ይህንን ጨዋታ የሚመሩት። በወቅቱ እንግዲህ ልዊስ ስኬሊ በማይክል ኦሊቨር ቀጥታ ከቀይ ካርድ እንግዲህ ከተመዘዘበት በኋላ በተደረገ ማጣራት ቅጣቱ እንደተዘረዘለትና የተሰጠው ቀይ ካርድም ትክክል እንዳል እንዳልነበር የሚያሳዩ ዘገባዎች ሲወጡ ነበረና ከዛ በኋላ ማይክል ኦሊቨር የአርሰናልን ጨዋታ ለመጀመሪያ ጊዜ ነው ነገ ከዌስት ሃም ዩናይትድ ጋር በሚደረገው ጨዋታ ላይ የሚመሩት። ዌስት ሃም ዩናይትድ በአዲስ አሰልጣኛቸው ኑኖ ኤስፔንቶ ሳንቶ ስር ሁለተኛ ጨዋታቸውን ያደርጋሉ። በመጀመሪያው ጨዋታ ነጥብ ተጋርተው ከኤቨርተን ጋር መውጣታቸው ይታወሳል። በሁለተኛው ጨዋታ ደግሞ ለሊጉ ዋንጫ ፉክክር ውስጥ እንደሚገኝ የሚታወቀውና ዘንድሮ ሊጉን ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ክለቦች መካከል አንዱ የሆነው የሚኬል አርቴታውን ቡድን አርሰናልን የሚገጥምበት ጨዋታ ተጠባቂ ይሆናል ተብሎ ነው የሚታሰበው። አርሰናል አንድ ወጣት ተጫዋች ማስፈረሙ ይፋ ተደርጓል። የሰሜን ለንደኑ ክለብ አርሰናል የ16 ዓመቱን የሻምሮክ ሮቨርስ አማካይ የሆነው ቪክተር ኢዝኑቡን ለማስፈረሙን ነው ይፋ የተደረገው። ኢዝኑቡና እንግዲህ ይህ ተጫዋች አርሰናልን የተቀላቀለም ተጫዋች አድርጎታል። የ16 ዓመቱ አማካይ ቪክተር እንግዲህ በአርሰናል ቤትም የቀደመ ኮንትራት ፊርማን የተፈራረመው ተጫዋቹ በህጉ መሰረት ወይም ደግሞ እድሜው 18 ዓመት ሲሞላው ደግሞ በ2027 ዓመተ ምህረት ጠሮር ላይ 18 ዓመት ሲሞላው አርሰናልን በይፋ ይቀላቀላል ተብሏል። ትናንትና ማንቸስተር ዩናይትድም በዚህ መልኩ አንድ ተጫዋች ማስፈረሙን እናስታውሳለን። ክሪስቲያን አሮስኮ የተባለ ተጫዋችን ማስፈረሙ ይታወሳል። እሱም 18 ዓመት ሲሞላው ነው ማንቸስተር ዩናይትድ የሚቀላቀለው ልክ እንደዚህ ሁሉ አርሰናልም አሁን ላይ 16 ዓመት የሆነውን ቪክተር ኢዝኑቭና የተባለ ተጫዋችን ማስፈረማቸው ተረጋግጧል። ጥር 2027 ላይ 18 ዓመት ይሞላዋል። ያኔ ነው አርሰናልን መቀላቀል የሚችለው። ተጫዋቹ ወደ አርሰናል የተዘዋወረበት ሂሳብም የአየርላንድ ሪከርድ እንደሚሆን ጭምር የሚያሳዩ ሪፖርቶች ናቸው፣ በትልቁ እየወጡ የሚገኙት። አሰልጣኝ ሚኬል አርቴታ ከቪክተር ዮኬሬስ ጋር በተያያዘ አንዳንድ ሀሳቦችን እያጋራ ይገኛል። ቪክተር ዮኬሬሽ ላይ እየተመለከትኩት ያለሁት ነገር ከጨዋታ ጨዋታ የተሻለ ነገር እየሰራም እየመጣ እንደሆነ ነው። አሁን ላይ የተሻለ የግብ ሙከራዎችን እያደረገ ይገኛል። ተከላካይ ሲፈትንና አንግሎች ሲመልሱበትም እየተመለከትኩኝ ነው። ነገር ግን በጨዋታ ላይ እያሳየ ያለው እንቅስቃሴ ግን በጣም ልዩ ነው። እውነትም እንግዲህ እሱ ግብ ማስቆጠር ይጠበቅበታል። ግብ ማስቆጠር ባይችል ግን ክለቡን የሚረዳበት መንገድ ግን በጣም ልዩ ነው እናም በቀጣይ ጨዋታዎች ላይ ጎል እንዲያስቆጠር ግን መርዳት ይኖርብናል። በተለይ ደግሞ ኳሶችን ሊያቀብሉት ይገባል የቡድን አጋሮቹ ሲልም ጭምር ሀሳቡን ሰጥቷል። በቀጣይ ጨዋታዎች ላይም ጎሎችን ወደ ማስቆጠሩ እንደሚመለስ በእርግጠኝነት እናገራለሁ። ነገር ግን አሁንም ቢሆን ለቡድኑ እየሰጠ ያለው ነገር ግን እጅግ በጣም ልዩ እንደሆነ ግን እየተመለከትኩኝ ነው ሲል ጭምር ነው ሀሳቡን እያጋራም የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ ኤብሪቼ ኢዜ የቀረበለት ጥያቄ ነው። አሁን ካሉት የአርሰናል ተጫዋቾች ወደፊት ጥሩ አሰልጣኝ የመሆን እድል ያለው ተጫዋች ማን ይመስላል ተብሎ ጥያቄ ቀርቦለት ነበር። ኤዜ ነው ይህ ጥያቄ የቀረበለት ዳቪድ ራያኖ ሲል ምላሹን ሰጥቷል። እንግዲህ ዳቪድ ራያም ጥሩ አሰልጣኝ የመሆን እድሎች እንዳሉት ጭምር ነው ኤብሪቼ ኢዜ ተናገረው። ከዚህ ቀደም የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር በዳቪድ ራያ ዙሪያም አንዳንድ ሀሳቦችን ሲሰጥ ተደምጦ ነበር። አርሰናሎች ራምዝዴልን የመሰለ ግብ ጠባቂ እያላቸው ዳቪድ ራያን ማስፈረማቸው ያናክል አስፈላጊ አይደለም የሚል አይነት ሀሳብን ከዚህ በፊት የሊቨርፑሉ ተጫዋች የነበረው የቀድሞው አሁን በተንታኝነት እያገለገለ የሚገኘው ጄሚ ካራገር ተናግሮ እንደነበር ይታወሳል። ነገር ግን ይህንን ሀሳቡን አሁን ላይ እንዳስቀየረው ነው የሚናገረው። የዳቪድ ራያ መምጣት አሮን ራምዝዴል ቦታውን እንዲያጣ አያደርገውም፣ ምክንያቱም ራምዝዴል በጣም ጥሩ ግብ ጠባቂ ነው ሲልም ጭምር ተናግሮ ነበር። ነገር ግን አሁን ላይ ዳቪድ ራያ በግብ ጠባቂ ቦታ ላይ የአርሰናል ቋሚ ግብ ጠባቂ ነው። አሮን ራምስዴልም ክለቡን ለቆ መውጣቱ ይታወሳል እና በዚህ ጉዳይ ላይ ጄሚ ካራገር በድጋሚ ሀሳቡን ሰጥቷል። ዳቪድ ራያ አሁን ላይ ጎበዝ ግብ ጠባቂ እንደሆነ ተመልክቼ፣ ያለው አርሰናል ካስፈረማቸው ምርጥ ተጫዋቾች ውስጥም አንደኛው እሱ ነው። ከዚህ በፊት የነበረኝንም እሱ ላይ የነበረኝ መጥፎ አመለካከትንም በሙሉ ቀይሮታል በአሁኑ ሰዓት ፕሪምየር ሊጉ ላይ ካሉ ግብ ጠባቂዎች ምርጡ ነው። ከዳቪድ ራያና ከአሊሰን ቤከር ምርጡን ግብ ጠባቂ ምረጥ ካላችሁኝ እኔም በጣም ምርጡ ግብ ጠባቂ የምለው ዳቪድ ራያን ነው። ለዛ ነው ጎሎችን ብዙ ሲቆጠርበት የማንመለከተው ምንም እንኳን ጥሩ የተከላካይ መስመር እንዳለው ብናውቅም፣ ሲልም ጭምር ሀሳቡን ሰጥቷልና ዳቪድ ራያ ላይ ያለው ሀሳብን እንደቀየረ ነው ጄሚ ካራገር እየተናገረም የሚገኘው። የእንግሊዝ ብሔራዊ ቡድን እንግዲህ ለሚያደርጓቸው ጨዋታዎች ተጫዋቾችን ጠርተዋል እና በዚህ ስብስብ ውስጥ ደግሞ ማይልስ ልዊስ ስኬሊ፣ ኤብሪቼ ኢዜ፣ ከዛ በተጨማሪ ደግሞ ዴክላን ራይስን ጨምሮ ከአርሰናል ተጫዋቾች ተመርጠዋል እና ልዊስ ስኬሊ ጨምሮ ማለት ነው እና ቶማስ ቱሄል አንድ ሀሳብን ሰጥተዋል። ሉዊስ ስኬሊ በአርሰናል መደበኛ ደቂቃዎችን የማያገኝ ከሆነ ለማይልስ ሉዊስ ስኬሊ ለእንግሊዝ ዋናው ቡድን መጫወት ችግር ሊሆንበት እንደሚችል የተናገረው ምክንያቱም አሁን ላይ ሪካርዶ ካላፊዮሪ በቦታው ላይ ተመራጩ እንደሆነ እየተመለከተን እንገኛለን። ሉዊስ ስኬሊ በቋሚነት የሚጫወትበት እድሎች እየጠበቡ እንደመጡ እየተመለከተን እንገኛለን። እና ከዚህ ጋር አያይዞ ነው ሀሳቡን የሰጠው አሰልጣኝ ቶማስ ቱሄልና በቋሚነት የማይሰለፍ ከሆነ በእንግሊዝ ብሔራዊ ቡድን ለመጠራት ሊቸገር እንደሚችል ጭምር ነው እየተናገረም የሚገኘው በካምፕ ውስጥ ጥሩ የቡድን ጓደኛ መሆን ብቻ በየዓመቱ ከኛ ጋር ለመቆየት በቂ ዋስትና ሊሆነው አይችልም፣ ስለዚህ በቋሚነት መጫወት ይኖርበታል ሲልም ጭምር ነው ቶማስ ቱሄል ስለ ማይልስ ሉዊስ ስኬሊ ሀሳቡን የተናገረው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ የተወዳጁ የእንግሊዝ ፕሪምየር ሊግ የሰባተኛ ሳምንት መርሃ ግብሩን የሚያደርገው ነገ ከሰንደርላንድ ጋር ነው። በዚህ ጨዋታ ላይ ደግሞ በጣም ትልቅ ትግል ማድረግ ይጠበቅባቸዋል ተብሎ ይታሰባል። የሩበን አሞሪም የወደፊት እጣ ፈንታ ምናልባት እዚህኛው ጨዋታ ላይ ሊንጠለጠል ይችላል የሚሉ አንዳንድ ሀሳቦች እንዳሉ ቢታወቅም፣ ነገር ግን በአብዛኛው ደግሞ ሰር ጂም ራት ክሊፍ ይህንን አሰልጣኝ የማሰናበት አሁን ላይ እቅድ እንደሌላቸው ነው የሚነገረው። ነገር ግን የሰንደርላንዱ ጨዋታ ምናልባት ሽንፈት የሚገጥማቸው ከሆነ ግን ጫናውን በይበልጥ ከፍ የሚያደርግበት እድል ይኖራል ና ለአሰልጣኝ ሩበን አሞሪም የመቆየትና ያለ መቆየት እጣ ፈንታው እዚህ ጨዋታ ላይ ሊንጠለጠል እንደሚችል በርካቶች ያምናሉ። ማንቸስተር ዩናይትድ ውጤትን አጥብቆ እንደሚሻ ሲገለጽ ለሩበን አሞሪም የነገው መርሃ ግብር የወደፊት ቆይታቸውን የሚወስን እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሰር ጂም ራትክሊፍ በዚህ ጉዳይ ላይ መሳተፍ የፕሮሰሱ አካል መሆንና የቡድኑን የሜዳ ላይ ምላሽም ማየት እንደሚፈልጉ ነው የተገለጸው። ሆኖም ግን ሩበን አሞሪም አሁንም ቢሆን እምነት እንደተጣለባቸው ሲገለጽ፣ የሰንደርላንዱ ጨዋታ ከመቼውም ጊዜ በላይ ደግሞ ለሳቸው ትልቅ እድል መሆኑ ጭምር ነው። ፋብሪሲዮ ሮማኖ ይህንን መረጃ እያጋራ የሚገኘው የዘሰን ጋዜጣ ዘጋቢ የሆነው ሳሙኤል ሎኸረስት በቀድሞ በማንቸስተር ኢቪኒንግ ኒውስ ላይ እናውቀው ነበር ሲናገር የሰንደርላንዱ ጨዋታ ለሩበን አሞሪም እጅጉን ወሳኝነት አለው። ቡድኑ ከነገው ጨዋታ ሽንፈት የሚያስተናግድ ከሆነ አሰልጣኙ ሊሰናበትበት የሚችልበት እድል አለ ሲል የዘሰኑ ጸሐፊ ሳሙኤል ሉሃረስ ሲናገር፣ ታማኝ ከሚባሉ የመረጃ ምንጮች አንዱ ከሆነው ዘ አትሌቲክ ላይ የሚጽፈው ላውሪ ዊትዌል በአንጻሩ ከየሳሙኤል ሉሃረስትን መረጃ አጣጥሎታል። ማንቸስተር ዩናይትድ በነገው ጨዋታም በሰንደርላንዳቸው የሚሸነፍ ቢሆን እንኳን አሰልጣኝ ሩበን አሞሪም ከኃላፊነታቸው አይነሳም ሲል ነው ላውሪ ዊትዌል ደግሞ መረጃውን ያጋራው። ሰር ጂም ራትክሊፍ ሩበን አሞሪም ሙሉ ሲዝኑን መገምገም እንደሚፈልጉ ነው ላውሪ ዊትዌል የተናገረው። እና እነዚህ ሁለት ጋዜጠኞች በተለያዩ መረጃዎች ላይ እየተጋጩ እንዳለ ነው ዘገባዎች እየጠቆሙ የሚገኙት። ካሜሮናዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ ከማቲያስ ኩኛህ እና ቤንጃሚን ሸስኮ ጋር በፊት መስመር ቦታው ላይ መጫወቱ እንዳስደሰተው ነው የገለጸው። ከእነርሱ ጋር በአብሮነት መጫወቴን በጣም ወድጃለሁ። አሁንም ቢሆን ጥምረታችንን እያጠናከረን መሄድ እንዳለብን ይሰማኛል እና የሚበልጥ ደግሞ ልምዶቻችንን በጋራ በሰራን ቁጥር ከዚህ የተሻለ ነገር እንደምናገኝ አምናለሁ ሲልም ጭምር ይናገራል። እና በቀጣይ ጨዋታዎች በደንብ እየተዋሃድን ስንመጣ፣ በደንብ ብዙ ልምምዶችን አንድ ላይ እያደረግን ስንመጣ፣ እኛ የተሻለ ጥምረት እንደሚኖረን በጣም በእርግጠኝነት መናገር እችላለሁ። ወደፊትም ትልቅ ጥምረት እንደሚወጣን አምናለሁ ሲል ነው ስለ ቤንጃሚን ሸስኮ እና ስለ ማትያስ ኩኛ እንዲሁ ከእርሱ ጋር ስላለው ጥምረትም ሐሳቡን እየሰጠ የሚገኘው ብሪያን ኤምቤሞ። በዩናይትድ ቤት ሩበና ወይም ከተሰናበተም ቀጣዩ አሰልጣኝ ይሆናል ከሚባሉት አሰልጣኞች መካከል አንደኛው የሆነው ጋሬስ ሳውዝጌት እንደሆነ ይነገራል። ዩናይትድ ወደ ክብሩ ለመመለስም ረጅም ጊዜ እንደሚያስፈልግና ክለቡ በሱ ላይ እምነት ኖሮት ደግሞ ጊዜ እንደሚሰጠው ማስተማመኛ የሚሰጠው ከሆነ ዩናይትድን ለመረከብ ዝግጁ መሆኑ እየተገለጸ ይገኛል። ቢያንስ አራት ዓመታትን በአውሮፓ ቻምፒየንስ ሊግ ተፎካካሪ ለመሆን እንደሚፈልግ ተናግሯል። አራት ዓመታት ቡድኑን ለመገንባት እንደሚፈልግ ነው እየተናገረ የሚገኘው ጋሬ ሳውዝጌትና በተለይ ማንቸስተር ዩናይትድ ቤቶች ማንቸስተር ዩናይትድ ቤት ውስጥ ወዲያ ውጤቶች እንዲመጡ ይፈልጋል። አሰልጣኝ የሩበና ሞሪምም በርከት ያሉ ጊዜያቶችን ቡድን ለመስራት እንደሚፈልግ ሲነገር ነበር ከዚህ በፊት 2028 ላይ ነው ለፕሪሚየር ሊጉ ለዋንጫ ለመፎካከር እቅዶች እንዳሉት ሲናገር የነበረውና ነገር ግን አሁን ላይ ውጤት ማጣቱ እንግዲህ ወደ መጨረሻው አካባቢ እንደደረሰ የሚያሳዩ ሪፖርቶች በተደጋጋሚ እየወጡበት እንደሚገኝ ይታወቃል። እና የጋሬ ሳውስ ጌትም ይህንን ሀሳብ ነው እየሰጠ የሚገኘው። ረጅም ዓመታቶች ይፈልጋል ቡድኑን ለመገንባትና ጊዜ የሚሰጠኝ ከሆነ ይህንን ቡድን ለመያዝ ፍላጎቱ አለኝ ሲልም ጭምር ነው የተናገረው። እንደ ሳውስ ጌት እምነት ከሆነ ዩናይትድ የፕሪምየር ሊጉ ሻምፒየን ለማድረግ አምስት ወይም ስድስት ዓመታት እንደሚፈልግ ነው የተናገረው። በተጨማሪም ዩናይትድ ለቻምፒየንስ ሊግ ዋንጫ ተፎካካሪ ለማድረግም ቢያንስ አራት ዓመታት እንደሚያስፈልገው ተናግሯል። ጋሬ ሳውዝጌት ዩናይትድ በአጭር ጊዜ ውስጥ ለውጥ የሚመጣበት ፕሮጀክት ሳይሆን በረጅም ጊዜ ዘላቂ ለውጥ የሚፈጥርበት ፕሮጀክትን ይዞ መምጣት የሚፈልግ ሰው እንደሆነ ነው ሳሙኤል ሎሃረስት መረጃውን እያጋራም የሚገኘው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ግን የነገው የሰንደርላንዱ ጨዋታ በማንቸስተር ዩናይትድ አሰልጣኝነት ዘመናቸው 50ኛ ጨዋታን የሚመሩበት መርሃ ግብር እንደሆነ ይፋ ተደርጓል። የ40 ዓመቱ አሰልጣኝ እስካሁን ማንቸስተር ዩናይትድን እየመሩ ባደረጓቸው ያለፉት 49 ጨዋታዎችም 18 ጨዋታዎችን ድል ሲያደርጉ፣ 19 ጨዋታዎችን ደግሞ ተሸንፈዋል። በ12ቱ ጨዋታዎች ደግሞ አቻ እንደወጡ ነው የተገለጸውና በአጠቃላይ ባለፉት 49 ጨዋታዎች እነዚህን ውጤቶች ነው ያስመዘገበው። ነገ ከሰንደርላንድ ጋር የሚያደርገው ጨዋታ ደግሞ 50ኛው ጨዋታ ይሆናል ተብሎ ነው የሚጠበቀው። ኦንሃር ግሬቭስ የዩናይትድ ፊት መስመርን ምን መምሰል እንዳለበት አስተያየቱን ሰጥቷል። እኔ ብሩኖን በ10 ቁጥር ቦታ ላይ፣ ኤምቤሞን ደግሞ በ9 ቁጥር ቦታ ላይ መመልከት እፈልጋለሁ። በሁለቱ 10 ቁጥር ቦታዎች ኩኛህና ብሪያን ኤምቤሞን እንዲሁ ደግሞ ብሩኖ ፈርናንዴስ ከፊት ቢኖሩ ደግሞ ጥሩ እንደሆነ ይሰማኛል። በፎርሜሽኑ መቀጠል ካለበት ምናልባትም አማድን በዊንግባክ ቦታ ላይ ትጠቀማለ። እኔ እንደማስበው ብሩኖ እየተተቸ መሆኑ አላስፈላጊ ነው። እኔ ቡርኑ ያለሱ የት ሊሆን እንደሚችል ማሰብ አይጠበቅብኝም። ይህንን ለሱ ከአውሮፓ ከዩሮፓ ሊጉ ፍጻሜ ጨዋታ በኋላም ነግሬው ነበር ሲል ነው የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳም። ሊቨርፑል ተጫዋቹ ወደ ልምምድ ይመለሳል። በቻምፒየንስ ሊግ ጉዳት ያጋጠመው የሊቨርፑል የፊት መስመር ተጫዋች የሆነው ሁጎ ኤኪቲኬ ወደ ልምምድ እንደሚመለስ ነው ይፋ የተደረገው። ተጫዋቹ በዛሬው የቡድኑ መደበኛ ልምምድ ላይ እንደተሳተፈም አሰልጣኝ አርኔስሎት አረጋግጠባል። በተጨማሪም ጣሊያናዊው የፊት መስመር ተጫዋች ፌዴሪኮ ኪዛም ልምምድ እንደሚሰራ ነው የተነገረው። በሌላ በኩል ግብ ጠባቂው አሊሰን ቤከር ከጨዋታ ውጭ መሆኑና ለስድስት ሳምንታትም ከሜዳ እንደሚረቅ አሰልጣኝ አርነስሎት አረጋግጠባል። በጋላት ሳራዊ ጨዋታ ብንሸነፍም ጥሩ ውጤት ለመውሰድ ግን ተቃርበን ነበር ሲል አርነስሎት ይናገራል። የፕሪሚየር ሊጉ መሪ ሊቨርፑል አሰልጣኝ የሆኑት አርነስሎት ከነገው የቸልሲ ጨዋታ በፊት አስቴታቸውን ሰጥተዋል። በጋላት ሳራዊ ጨዋታ ቡድኑ ጥሩ ውጤትን ይዞ ለመውጣት እስከ እስከመጨረሻው ጠንክሮ ሰርቷል። ጨዋታውን ብንሸነፍም ጥሩ ውጤት ለማስመዝገብ ግን በጣም ተቃርበን ነበር ሲሉ ነው የተናገሩት። ከቆመ ኳስ የግብ ዕድሎችን በመፍጠራችን ደስተኛ ነኝ፣ ነገር ግን በዛ መልኩ ጎል ማስቆጠር አልቻልንም። ካለፈው ዓመት መጨረሻ ጀምሮ አሁንም በክፍት ጨዋታ ጎል ማስቆጠር ተቸግረናል። ኢብራሂማ ኮናቴ ብቻ ሳይሆን ባለፉት ሁለት ጨዋታዎችም ብዙ ስህተቶችን እንደሰራን ግልጽ ነው። ይህን ደግሞ ያለመድነው ነገር ነው ሲል ጭምር ይናገራል። የፓላሱና የጋላት ሳራዩ ሽንፈት እጅግ የተለያዩ ናቸው። እርግጥ ነው ካለፈው ዓመት መጨረሻ ጀምሮ በክፍት ጨዋታ ብዙ ጎሎችን የማግኘታችን ነገር ጠቧል። ሆኖም ግን ከጋላት ሳራይ ጋር ብዙ እድሎችን ፈጥረናል፣ እናም ነጥብ ለማግኘት ተቃርበን ነበር። ከተጫዋቾቹ አንዳንድ ስህተቶች ነበሩ። እነዛን ስህተቶች ግን የሶቦዝ ላይ ወይም የኢብራሂማ ኩናቴ ብቻ አልነበሩም ሲል ጭምር ነው አርነ ስሎት የተናገረው። አሊሰን ከነገው ጨዋታ ውጪ ነው። ሁጎ ኤኬቲኬ ና ፍሬድሪኮ ኪዛ ግን ተመልሰዋል። አሊሰን በሀገራት ጨዋታ መልስም ለምናደርገው የመጀመሪያው ጨዋታ ዝግጁ ከሆነ ገረማ አለው። ከሜዳ የሚርቀበት ጊዜም እንደሚያገግምበትም ቅጽበት ይወሰናል፣ ሲልም ጭምር ነው የተናገረው። ስለ ተተኪው ጆርጅ መማር ዳሼቪሊ ሲናገሩ አሁን ላይ ኳሚን ኬለር ከዚህ በፊት ሲያደርግ የነበረውን ማድረግ ይችላል፣ አሊሰንን መተካት ይችላል፣ ሲሉ ነው አርነስ ሎት የተናገሩት። አርነስ ሎት ሶቦዝ ላይ በቀይ መስመር ተመላላሽነት ስለመጫወቱ ሲናገሩ ኮነር ብራድሌ ና ጀረሚ ፍሪምፖንግ ጉዳት አጋጥሟቸው ነበር። በሳምንት ሶስት ጊዜ መጫወት አትችልም። ይህንን ፖዚሽን ደግሞ ማስተካከል አለብን ሲል ነው አርነስሎት የተደመጠው። ባለፉት ሁለት ጨዋታዎች ኢብራሂማ ኮናቴ ስለሰራቸው ስህተቶችም ጥያቄ ቀርቦለት ያለፉት ሁለት ጨዋታዎች እኛም ያለመርነው ስህተትን መስራት ጀምረናል፣ እሱ ብቻ አይደለም ሲል ነው የሊቨርፑሉ አሰልጣኝ አርነስ ሎት ሀሳባቸውን እየሰጡ የሚገኙት። በአንጻሩ የቼልሲው የነገው ተጋጣሚያቸው ቼልሲ አሰልጣኝም ሀሳቡን ሰጥቷል። ስምንት ተጫዋቾች ከጨዋታ ውጪ ናቸው ብሏል። ኤንዞ ማሬስካ የለንደኑ ክለብ ቸልሲ አሰልጣኝ ኤንዞ ማሬስካ ስምንት ተጫዋቾቻቸው ከነገው የሊቨርፑል ጨዋታ ውጪ መሆናቸውን ገልጸዋል። የቡድኑ ወሳኝ የፊት መስመር ተጫዋች ኮል ፓልመር ከጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ፓልመር መቼ ወደ ሜዳ እንደሚመለስም የጠየቁት ማሬስካ በዚህ ሳምንት ሁኔታውን ለመገምገምም፣ እናስብበታለን፣ ያኔ እንወስናለን ሲሉ ነው የተደመጡት። በሌላ በኩል ስምንት ተጫዋቾቻቸው ከነገው ጨዋታ አስተላለፍ ውጪ ናቸው ሲሉም አሰልጣኙ ይፋ አድርገዋል። አምስት ወይም አራት ተከላካዮችን አጥተናል፣ ነገር ግን ባሉን ተጫዋቾች እተማመናለሁ ሲሉ ጨምረው ይገልጻሉ። ማርክ ጉዩ በዚህ ሳምንት ጥሩ ስራ ሰርቷል፣ በጨዋታው የተወሰነ ሰዓትም ይሰጠዋል ሲሉ አሰልጣኝ ኤንዞ ማሬስካ ተናግረዋል። ማሬስካ ስለ ሊቨርፑልም ሲናገሩ ከሊቨርፑል ጋር ለመጫወት የተሻለ ጊዜም ያለ አይመስለኝም፣ ምክንያቱም ሁልጊዜም በየትኛውም ወቅት ላይ በሚደረገው ከባድ ጨዋታ ነው እሱ ሁልጊዜም ጥሩ ቡድን ላይ ነው። ስለዚህም ሊቨርፑልን በዚህ ጊዜ ብንገጥመው የምንችልበት የተለየ ወቅት የለም ሲል ምን የተናገረው። ከዲየጎ ጆታ ህልፈት በኋላ ጠንክሮ መጫወት ራሱ ቀላል አይደለም። ይህንን ስሜት ደግሞ ከዓመታት በፊት አውቀው ነበር። እናም ደግሞ እንዲህ ካለ ሀዘን አገግሞ አጭር ጊዜ መቆምም ቀላል አልነበረም ሲልም ጭምር ነው ሐሳቡን የተናገረው ኤንዞ ማሬስካ። የቀጥልና ጥሩ ብቃት በማሳየትና ውጤቶችን በመያዝ የውድድር ዘመኑን በአሪፍ ሁኔታ የጀመረ ነው ይመስለኛል። የመጀመሪያዎቹ አራት እና አምስት ጨዋታዎች ጥሩ ነበሩ። ነገር ግን በቀሪዎቹ ጨዋታዎች የምንፈልገውን ነጥቦች በተለያዩ ምክንያቶች አላገኘንም። ብዙዎቹ ነጥብ ያላገኘንባቸው ጨዋታዎች በቀይ ካርድ እና በጉዳት ምክንያት ነው። ስምንት ተጫዋቾች ተጎርተውብናል። ይሄ ደግሞ ውጤታችን ላይ አሉታዊ ተጽዕኖዎችን ያሳደረበት ዋነኛው ምክንያት እንደሆነም ይሰማኛል፣ ሲልም ጭምር ነው የተናገረው። ቶትንሃም የተጫዋቾቹን ውል አራዝመዋል። የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ የወሳኝ የመሃል ሜዳ ተጫዋቹን ሮድሪጎ ቤንታንኩርን ኮንትራት ማራዘማቸው ነው ይፋ የተደረገው። ዩራጓዊው አማካይ ሮድሪጎ ቤንታንኩር በቶትናሃም ቤት እስከ 2028 የሚያቆየውን ኮንትራት ፈርሟል። ተጫዋቹ ከፊርሞ በኋላም የእግር ኳስ ሕይወቴ በዚህ ታላቅ ክለብ ውስጥ በመቀጠሉ በጣም ደስተኛ ነኝ ሲል ነው የተናገረው። የዩሮፓ ሊግ ድላችን አስደናቂ ጊዜ ነበር ያለው ቤንታንኩር አሁን እዚህ ላይ በመገንባት እና ተጨማሪ ዋንጫዎችን ማሸነፍም እንፈልጋለን ሲል ጭምር ነው የተናገረው። ቲኖ ሊቨርማንቶም ለወራት ከሜዳ ይርቃል ተብለዋል። የኒውካስል ዩናይትዱ የተከላካይ ስፍራ ተጫዋች ቲኖ ሊቨርማንቶ ከባድ ጉዳት እንዳጋጠመው አሰልጣኝ ኤዲ ሃው አረጋግጧል። በዚህም ምክንያት እንግሊዛዊው የተከላካይ ስፍራ ተጫዋች ቲኖ ሊቨርማንቶ ለሁለት ወራት ከሜዳ እንደሚርቅ አሰልጣኙ ይፋ አድርጓል። ተጫዋቹ በእሁዱ የአርሰናል ጨዋታ ጉልበቱ ላይ ጉዳት እንዳጋጠመው ነው ይፋ የተደረገው። ደጋፊዎች ትባረራለህ ማለታቸው አላስገረመኝም ደግሞ ያሉት አንጌ ፖስት ኮግሉ ናቸው። የቀድሞው የቶተንሃሙ አሰልጣኝ አንጌ ፖስት ኮግሉ ሲናገሩ በአሰልጣኝ አንጌ ፖስት ኮግሉ የሚመራው ኖቲንግሃም ፎረስት ትላንትና ከሚትላንድ ጋር ያደረገውን የዩሮፓ ሊግ ጨዋታ 3 ለ 2 በሆነ ውጤት ተሸንፏል። በጨዋታው ላይ የኖቲንግሃም ፎረስት ደጋፊዎችም አሰልጣኝ አንጌ ፖስት ኮግሉን ነገ ትሰናበታለህ በማለትም ሲያዜሙ ተሰምተዋል። ደጋፊዎቹ የአሰልጣኙ ስንብት ስለመፈለጋቸው የጠየቁት አንጌ ፖስት ኮግሉ እነሱ በጣም ተበሳጭተው ነበር ሲል ነው የተናገረው አክለውም ከዚህ በኋላ በእግር ኳስ የቀረ የሚያስገርመኝ ነገር አይኖርም ሲል ገልጿል። አሰልጣኙ ቡድኑን እየመሩ ያደረጓቸውን ስድስት ጨዋታዎች ማሸነፍ አልቻሉም፣ በአራቱ ተሸንፈዋል። ፖስትኮግሉ በኃላፊነት ከተሾሙ ወዲህ የትኛውም የፕሪምየር ሊግ ክለብ የኖቲንግሃምን ያክል ግቦች፣ 13 ግቦች አልተቆጠሩበትም። የአንጌ ፖስት ኮግሉ ኖቲንግሃም ፎረስት ነው በርከት ያሉ ግቦችን ያስተናገደው። ውድ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለ ተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለ ተከታተላችሁኝ፣ ስለምትጽፉልንም እጅግ ከልብ አድርጌ አመሰግናለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ሳደርግ ነበር። ስላተከታተላችሁን ከልብ አድርጌ ያመሰግንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።